ሰላም ሰላም ጤና ይስጥልኝ ውድ የሐኪም ሚዲያ ተከታታዮች እንደምን አላችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ስለ ትርፍ አንጀት ብግነት ይሆናል። ስለ ትርፍ አንጀት ብግነት ምልክቶቹን፣ በተለይ በጣም ትኩረት ሰጥቼ ምልክቶችን ምልክቶቹን፣ እንዲሁም የትርፍ አንጀት ብግኔት ሊያመጡ የሚችሉ መንስኤዎችን እና የትርፍ አንጀት ብግነት መዘዞችን፣ እንዲሁም ደግሞ መጨረሻ ላይ የህክምና አማራጮቹን በዚህ ቪዲዮ ሲላችሁ መጥቻለሁ። እንዲሁም ከአንድ የትርፋንጀፍ ብግነት ኬስ ሴናሪዮ ጋራ ይላችሁ መጥቻለሁ። እንደተለመደው እንግዲህ ቻናሊን አዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ላይክ እና ሼር ኮሜንታችሁ አይለየኝ። ውዶች እስከ መጨረሻው ድረስ አብራችሁ ይቆዩ። እስከ መጨረሻው ድረስ አብራችሁ ይቆዩ። በብዙ ታተርፉበታላችሁ። በተለይ ከህክምናው አለም ውጭ ያላችሁ በሌላ ሙያ ተሰማርታችሁ የምት ትኖሩ ውድ እህቶች፣ ወንድሞቼ፣ አባቶቼ እናቶች በጣም ከዚህ ቪዲዮ ብዙ ነገር ታተርፋላችሁ። እንዲሁም ደግሞ ከህክምናው ጋር ያላችሁ ውድ ወንድሞችና እህቶቼ ብንወያይ ብዙ እናተርፋለን ብዬ አስባለሁኝ። አብራችሁ ይቆዩ እስከ መጨረሻው ድረስ። እንግዲህ ከኬዝ ሲናሪዮ ጀምራለሁኝ። የዛሬ ሶስት ወር አካባቢ ነው አክስቴ ደወለችልኝና፣ ዶክተር እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሰላምታ ከተለዋወጥን በኋላ በጣም የመወዳት ልጅ አለቻት አምስት ዓመት ልጅ ነች። ልጄን አመመብኝ። ሆድ ቁርጠት ነው ያመማት። ህመሙ የጀመራት ከአራት ቀን በፊት ነው። አራት ቀን አራት ቀን ይሆናታል በዚህም ጤና ጣቢያ ይጃት ይጄ ነበረ። ጤና ጣቢያ ከወሰድኋት በኋላ የሆድ ቁርጠቱን እንዴት እንደጀመራት ከነገርኳቸው በኋላ አንዳንድ ምርመራዎቹን አደረጉላት። የሰገራ ምርመራ አደረጉላት፣ እንዲሁም የሽንት ምርመራ አደረጉላት። ይህን ካደረጉላት በኋላ የሰገራ ምርመራው ላይ እንግዲህ አሜባ ያሳያል። ስለዚህ የአሜባ መድኃኒት መውሰድ አለባት አሉኝ። ከዛ በኋላ የአሜባ መድኃኒት ተሰጣትና ወደ ቤት ተመለስኩኝ። ነገር ግን ይህንን መድኃኒት እየወሰደች ምንም አይነት ነገር ሊሻላት አልቻለም። እንደውም ህመሙ በጣም እየባሰባት ሄደ፣ በጣም እየባሰባት ሄደ። ህመሙ የጀመራት በቀኝ በኩል የታችኛው የባህረ ሆዷ አካባቢ ላይ ነው የጀመራት፣ ከዛ ጀመራት። ከዚህም በተጨማሪ ደግሞ የማቅለሽለሽ ስሜት አላት የማቅለሽለሽ ስሜት አላት። ምግብ እየወሰደችልኝ አይደለም። በጣም በኃይለኛው የምግብ ፍላጎቷ ቀንሷል። አንድ ሁለት ቀን የተቅማጣ አይነት ስሜት ነበራት። ሽንትም ስሸና ታለቅሳለች የሚል ኬስ ሴናሪዮ ነው የነገረችኝ። እንግዲህ ይህ ኬስ ሴናሪዮ በጣም ብዙዎች ላይ የሚከሰት እንግዲህ አክስቴ ላይ ይህንን ኬዝ እንግዲህ ቤተሰብ ሁነን ትንሽ ዘግታ ይህንን ኬዝ ሴናሪዮ ላቀረራችሁ እንጂ እጅግ በጣም ብዙዎች ላይ እጅግ በጣም ብዙዎች ላይ በተለይ ህጻናት ሲሆኑ በጣም ዘጊተው። አንድ ሳምንት በላይ ዘግተው እንግዲህ ለህይወታቸው እጅግ አደገኛ ደረጃ ላይ ሲደርሱ ወይም ደግሞ አደጋች ደረጃ ላይ ሲደርሱ ወደ ሆስፒታል ይዘዋቸው ይመጣሉ። እና በጣም የተለመደ ነገር ነው እንደዚህ አይነት ህመም ሲከሰት ብዙ ጊዜ የሚሄዱት ወደ የት ነው? ወደ ጤና ጣቢያ ነው የሚሄዱት። እና ጤና ጣቢያ ከሄዱ በኋላ እንግዲህ የተለመደው ነገር አሁን ኬስ ሴናሪዮ ላይ የነገርኳቸው ነገር ይፈጠራል። ከዛ በኋላ ቤታቸው ይቆያሉ። ከዛ ካልተሻላቸው ደግሞ ምናልባት ወደ ግል ክሊኒክ እንውሰዳት ብለው ደግሞ ግል ክሊኒክ ይሄዳሉ። ከዛ በኋላ ግል ክሊኒክ ላይም እንግዲህ ቶሎ ህመሙን ለይተው ወደ ሆስፒታል ካላኳቸው በጣም እጅግ ለህይወታቸው አደገኛ የሆነ ነገር ይከሰታል ማለት ነው። ስለዚህ እንደዚህ አይነት በሽታ እንግዲህ ትልቅ ኤክስፐርት ታይዝ የሆኑ ፊዚሽያኖች ያስፈልጉታል። በተለይ ቀዶ ህክምና ትምህርት የተማሩ ፊዚሽያኖች ያስፈልጉታል። ይህንን በሽታ መታከም ሊችል የሚችለው በቀዶ ህክምና ባለሙያዎች ነው። ስለዚህ እንደዚህ አይነት በሽታ በሚያጋጥምበት ሰዓት ቪከሸስ ቪከሸስ ፕሊስ ሁላችሁም የውድ የዚህ ቻናል ቤተሰቦች እህት ሊሆን ይችላል፣ ወንድም ሊሆን ይችላል፣ እናት አባት ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ ሌላም ሰው እንደዚህ እንዲሁ ምን ሊሆን ይችላል ብሎ በሚያማክርባቸው ሰዓት ይህንን ምክር መለገስ አለባችሁ። ይህንን ምክር መለገስ አለባቸው። እንደዚህ አይነት ኬስ ሴናሪዮ በሚኖርበት ሰዓት ቶሎ ወደ ሆስፒታል መምጣት እንዳለባቸው መንገር አለባቸው። ስለዚህ ከትርፍ አንጀት ብግነት እንጀምር እና እንግዲህ፣ የትርፍ አንጀት ብግነት በጣም ኮመን ነው እና ኮመን ነው። በተለይ አንድ ሰው በህይወት ዘመኑ እስከ ስንት ፐርሰንት ሊጠቃ ይችላል ብለን በምናይበት ሰዓት አንድ ሰው በህይወት ዘመኑ ከሰባት ፐርሰንት እስከ ዘጠኝ ፐርሰንት ድረስ ሊጠቃበት የሚችል በጣም ኮመን የሆነ የበሽታ አይነት ነው እና በኢመርጀንሲ ኢመርጀንሲ የሆነ የበሽታ አይነት ነው። ስለዚህ ሰባት ፐርሰንት እስከ ዘጠኝ ፐርሰንት ትንሽ ፐርሰንት አይደለም። በዚህ የፐርሰንት ክልል ውስጥ አንድ ሰው በህይወት ዘመኑ ሊጠቃ ይችላል። ለምሳሌ እኔ በትርፋንጀት በሽታ የመጠቃት እድል ስንት ፐርሰንት ነው ተየ ብጠየቅ፣ ከሰባት ፐርሰንት እስከ ዘጠኝ ፐርሰንት ድረስ በትርፋንጀት በሽታ ሊጠቃ ይችላሉ ማለት ነው። ስለዚህ በዚህ ፐርሰንት ክልል ውስጥ ሊጠቃ ይችላል። እንደ ሴትና ወንድ እንደ እጽዋታቸው ሊያ ይችላል ግን ጀነራሊ ግን ከሰባት ፐርሰንት እስከ ዘጠኝ ፐርሰንት ድረስ እያንዳንዳችን ሴትም ሆነ ወንድ ልንጠቃ እንችላለን ማለት ነው። ስለዚህ ይህን እያልኳቸው ኢንሲደንሱን በተለይ በሰላሳዎች የእድሜ ክልል ውስጥ በጣም የሚከሰት የሚከሰት በጣም ሊከሰት የሚችለው በሰላሳዎቹ የእድሜ ክልል ውስጥ ነው። በሰላሳዎቹ የእድሜ ክልል ውስጥ ይሁን እንጂ በሁሉም የእድሜ ክልል ላይ ይከሰታል። ህጻናት ላይ ይከሰታል፣ አዋቂዎች ላይ የሚከሰታል፣ በአስራዎቹ የእድሜ ክልል ውስጥ ይከሰታል፣ በሃያዎቹ የእድሜ ክልል ውስጥ ይከሰታል። በብዛት ግን በሰላሳዎቹ የእድሜ ክልል ውስጥ ይከሰታል። ነገር ግን በሁሉም በአርባዎቹ የእድሜ ክልል ውስጥ ይከሰታል፣ በስልሳዎቹ ውስጥ ይከሰታል፣ በሰባዎቹ ውስጥ ይከሰታል። እንዲሁም እስከ በሁሉም በሁሉም የእድሜ ክልል ውስጥ ሊከሰት የሚችል የህመም አይነት ነው። ስለዚህ ይህን እያልኳችሁ ወደ ምልክቶቹ በምንገባበት ጊዜ የትርፍ አንጀት ብግነት የገጠማቸው ሰዎች ምን ምን ምልክቶችን በዋነኛነት ያሳያሉ ነው በዋነኛነት ውድ አድማጮች የሚያሳዩት የህመም አይነት የሆድ ቁርጠት ነው የሆድ ቁርጠት ነው በዋነኛነት የሚያሳዩት ሆድ ቁርጠቱ ብዙ ጊዜ ከእምብርታቸው ላይ የሚነሳ የሆድ ቁርጠት ነው የሚኖረው ከእምብርታቸው አካባቢ ይነሳና ትንሽ ከቆየ በኋላ ወደ ቀኝ የታችኛው ባህረ ሆዳቸው የሚዘዋወር አይነት የሆድ ህመም ነው የሚከሰት ይህንን የሆድ ህመም ብዙዎች ይነግሯቸዋል። እንደዚህ አይነት የህመም አይነት ክላሲክ የህመም አይነት ነው ለትርፍ አንጀት በሽታ ማለት ነው። ስለዚህ ለትርፍ አንጀት በሽታ ወይም ለትርፍ አንጀት ብግነት ክላሲክ አይነት ህመም ይሄኛው ህመም ነው። እምብርት አካባቢ ይነሳል ከዛ በኋላ ቦታውን ይለቅና ወደ ቀኝ የታችኛው ክፍል የሚዘዋወር አይነት የህመም አይነት ነው የሚከሰትባቸው። ይህ ክላሲክ አይነት ነው። ይህኛው አይነት ህመም ብቻ ላይሆን ይችላል። አንዳንዴ የምንመሰላችሁ በቀኝ የታችኛው ሆድ ክፍል ብቻ የሚነሳ ህመም ሊሆን ይችላል። እንደዚህ አይነት ህመም ላይሆን ይችላል። ሌላው የህመም አይነት ደግሞ በግራ በኩል ሊነሳ ይችላል። አሁን ይህን ስላቸው ሊገርማቸው ይችላል ግን ኬዝስ በግራ በኩል ህመሙ ሊጀምራቸው የሚችልበት አይነት የህመም አይነት አለ። ይህንን በሌላ ጊዜ እንዴት በግራ በኩል ሊጀምራቸው ይችላል አልህን ልትሉ ትችላላችሁ። ነገር ግን እንግዲህ ኢንተስታይናል ማር ሮቴሽን የሚባል ራሱን የቻለ ክፍል አለ። ይህንን በሌላ ጊዜ ይዤላችሁ መጣለሁኝ። ከዚህ ጋር ተያይዞ አንዳንዴ በግራ የታችኛው የሆዳችን ክፍል ላይም ሊነሳ ይችላል። ይህን እያልኳችሁ ይህን እያልኳችሁ ከዚህ ከሆድ ቁርጠቱ ጋር ተያይዞ የሚከሰቱ ዋና ዋና ምልክቶች እነዚህ ናቸው ይውላችሁ ህፃን ሊሆን ይችላል አዋቂም ሊሆን ይችላል። የምግብ ፍላጎቱ በጣም በኃይለኛው ይቀንሳል። የምግብ ፍላጎቱ እጅግ በኃይለኛው ነው የሚቀንሰው እጅግ በኃይለኛው ማለት ነው። ምግብ ላያወስድላቸው ይችላል። እንደገና ደግሞ የማቅለሽለሽ ስሜት፣ እንደዛ አይነት ስሜት። ከዛ በተጨማሪ ደግሞ አንዳንዴ የቶኪያም አንዴ ወይም ሁለቴ ሊሆን ይችላል። ቶኪያ ብዙም ላይኖራቸውም ይችላል፣ ግን ቶኪያም ሊኖራቸው ይችላል። እንደዚህ አይነት ስሜት ይኖራቸዋል። ከዛ በተጨማሪ ደግሞ ይውላችሁ የትርፍ አንጀት የተለያየ የተለያየ አይነት ቦታ ነው ሊኖራት የሚችለው። ስትፈልግ በትልቁ የአንጀታችን ክፍል በጀርባ ትሆናለች፣ በአብዛኛው ቦታዋ ይሄንኛው ነው። ስትፈልግ ደግሞ ከትርፍ አንጀታ ከወፍራሙ የአንጀታችን ክፍል በታችም ልትሆን ትችላለች፣ በጎንም ልትሆን ትችላለች። እንደዚህ አይነት ቦታ አላት እና እንደ ትርፍ አንጀት ቦታው የሚለያይ ምልክትም ሊከሰት ይችላል ለምሳሌ ከወፍራሙ ያንጀታችን ክፍል በታች ከሆነች ከወፍራሙ የአንጀታችን ክፍል ስላችሁ የመጀመሪያው ወፍራሙ የአንጀታችን ክፍል ላይ እዛው ተጣብቃ ስለምትኖር ነው። እንደዛ ምላችሁ በታች በኩል እመትዋን ከሆነ ሰዎቹ ወይም ልጆችም ሊሆን ይችላሉ የሚመጡት ታካሚዎች የተቅማጥ አይነት ምልክት ሊያሳዩ ይችላሉ። የተቅማጥ አይነት ምልክት ሊያሳዩ ይችላሉ። ሌላ ከዛ በተጨማሪ ደግሞ የሽንት ማቃጠል አይነት ምልክትም ሊያሳዩ ይችላሉ። እንደገና ደግሞ ቀጥሎ መሄድ ያቅታቸዋል ቀጥሎ መሄድ አይችሉም። ብዙ ጊዜ ምንድነው ታጥፈው ነው የሚሄዱት እንደዚህ ቁቁም ውስጥ የሰጥሯቸው ምናምን ላይቆሙላቸው ይችላሉ። በጣም ታጥፈው ነው የሚሄዱት። እነዚህ ናቸው ዋና ዋና ምልክቶች። በተለይ የህመም አይነቱ በጣም በጣም ማጤን አለባቸው። ብዙ ሰው ብዙ ሰው ይህንን ካወቀ አይሸወድም። ስለዚህ እንደዚህ አይነት ህመም የሚያመጡ ሌሎች ህመሞች የሉ ትሉኝ ትችላለ በጣም ብዙ ህመሞች አሉ። በጣም ብዙ ከሀያ በላይ ህመም መዘርዘር እንችላለን። ከሀያ በላይ ህመሞችን መዘርዘር እንችላለን። እንደዚህ አይነት በቅኝ የታችኛው የባረሆድ ክፍል አካባቢ ላይ እንደዚህ ድንገተኛ የሆነም ሊሆን ይችላል፣ የቆየም ሊሆን ይችላል። እንደዚህ አይነት ህመም የሚያመጡ በታችኛው በቀኝ የባህረ ሆዳችን ክፍል ላይ ብዙ አይነት ህመሞች ሊኖሩ ይችላሉ። ነገር ግን ማወቅ ያለብን ነገር ምንድን ነው? የህመሙን አካሄዱን የህመሙን አካሄዱን ቅድም እንደነገርኳችሁ ከምብርት ተነስቶ ወደ ቀኝ የታችኛው የባህር ወዳችን ክፍል የሚሄድ አይነት ህመም ከሆነ በጣም በኃይለኛው የምንጠረጠርበት አንዱ የህመም ፓተርን ነው ማለት ነው። ስለዚህ እነዚህ ምልክቶች ይዛችሁ እህት ሊሆን ይችላል፣ ወንድም ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ እናት አባትም ሊሆን ይችላል፣ ሌላም ሰው ቢሆን እንደዚህ አይነት ምልክት ሲነግራችሁ አይ እንደዚህ ሊሆን ይችላል፣ የትርፍ አንጀት ብግነት ሊሆን ይችላል። ስለዚህ ወደ ሆስፒታል ቶሎ ሄደ መታየት አለብህ ብላችሁ ምክረ ሀሳብ መስጠት አለባችሁ። ይኒ ቪዲዮ የሰራሁላችሁ እንደዚህ አይነቶች እንዲቀረፉ ነው እንጂ ሌላ ምንም እንትን አይደለም። ስለዚህ እንደዚህ አይነት ስህተቶች እንዲቀረፉ፣ እንደዚህ አይነት ምልክቶችን በሚነግሯቸው ሰዓት ቶሎ ጠርጥራችሁ ወደ ሆስፒታል እንዲሄድ እንድታደርጉ ነው። ከዚህ በተጨማሪ ውድ አድማጮች የትርፍ አንጀት ብግነት ያለው ሰው ተጨማሪ የልይታ ምርመራ ያስፈልገዋል። ሆድዋል ከመጣ በኋላ ሴት ልትሆን ትችላለች። በተለይ በወላድነት የዕድሜ ክልል ውስጥ ያለች ሴት የልይታ ምርመራዎች ለምሳሌ እንደ ዩሪን ኤች ሲጂ ወይም ደግሞ የእርግዝና ምርመራ የግድ ያስፈልጋታል። የሽንት ምርመራ ያስፈልጋታል። ወንድም ሊሆን ይችላል። የሽንት ምርመራ ያስፈልጋቸዋል። እንዲሁም ከዚህ በተጨማሪ ደግሞ አልትራ ሳውንድ ምርመራ ያስፈልጋል። ለምን ብዙ ቅድም እንደነገርኳቸው ከ20 በላይ የህመም አይነት መጥቀስ ይቻላል። ከሀያ በላይ የህመም አይነት እንደዚህ አይነት ህመም ሊያመጡ የሚችሉ ከሀያ በላይ የህመም አይነት መጥቀስ ስለሚቻል፣ ስለዚህ የትርፍ አንጀት ነው ወይስ ሌላ የህመም አይነት ነው የሚለውን ደግሞ በትክክል ወይም በስራ ተይቶ ትክክለኛውን ህክምና ለመስጠት የልየታ ምርመራዎች ያስፈልጋሉ። ለምሳሌ አንዲት ሴት በወልዳድነት የዕድሜ ክልል ውስጥ ላይ ከሆነች እንደዚህ አይነት ምልክት በምን ሊመጣ ይችላል ብላችሁ ብትጠይቁኝ አንዳንዴ ከእርግዝና ጋር ተያይዞ ሊመጣ ይችላል። እርግዝና በሚከሰትበት ጊዜ በተለይ ቦታውን የለቀቀ እርግዝና፣ ማህፀን ላይ ያልተፈጠረ እርግዝና ሊሆን ይችላል። ከማህፀን ውጭ ያለ እርግዝና እንደዚህ እንደ ትርፋንጀት ብግነት አይነት የህመም ምልክት ያሳያል። የህመም ምልክት ያሳያል። ስለዚህ ይህንን የዩሪን ኤችሲጂ ወይም ደግሞ የእርግዝና ምርመራ የምናደርግበት ዋናው ምክንያት ይህንን ለመለየት ነው። ሌላው ደግሞ አንዳንድ የሽንት ማቃጠል ስሜትም እንደዚህ አይነት ምልክቶችን ያመጣል፣ የትርፍ አንጀት ብግነት የሚመስሉ ምልክቶችን። ግን የቅድሞ ክላሲክ አይነት የህመም ፓተርን ከሆነ እንደነገርኳቸው ከምብርት አጋሪ ተነስቶ ወደ ቀኝ ታችኛ ባህር ወዳችን ክፍል የሚዘወር የህመም አይነት ከሆነ ግን በጣም በኃይለኛው የትርፍ አንጀት ብግነት ይሆናል ብለን እንድንጠረጥረው ያደርገናል። ስለዚህ እሱን እንድትይዙ ነው። ከዛ በተጨማሪ ሌሎች ኮንኮሚተንት የሆኑትን ሲምፕተሞችም አብራችሁ እንድታውቁ ነው። ከዚህ በተጨማሪ ውድ አድማጮች ይህን ካልኳችሁ በኋላ የምርመራዎች ከተደረጉ በኋላ እንግዲህ ኮንፊርም የምናደርገው በአልትራሳውንድ ነው። አልትራሳውንድ ከተላከ በኋላ እንግዲህ አልትራሳውንድ ሊሆን ይችላል፣ ሲቲ ስካንም ሊሆን ይችላል። እንግዲህ ግን ያው አልትራሳውንድ በቂ ነው። አልትራሳውንድ ይለየዋል። ስለዚህ አልትራሳውንድ እንደየሰው እንደ ኦፕሬተር ዲፐንደንት ቢሆንም ግን እስከ ዘጠና ፐርሰንት ድረስ ይለየዋል። ስለዚህ አልትራሳውንድ ኮንፊርም ካደረገልን በኋላ የትርፍ አንጀት መቆጣት ምልክቶችን አልትራሳውንዱ ሲያሳየን፣ ህክምና አማራጮች አሉት። እንግዲህ የህክምና አማራጭ ወደ ህክምና አማራጮች እንገባለን። የህክምና አማራጮች ሁለት አይነት ናቸው። በመድኃኒት ሊታከም ይችላል፣ በመድኃኒት ሊታከም ይችላል፣ እንዲሁም ደግሞ በኦፕሬሽን ሊታከም ይችላል። ውድ አድማጮች በመድኃኒት ሊታከም ይችላል ስላችሁ፣ በመድኃኒት ሊታከም ይችላል ስላችሁ ከቀዶ ህክምናው በተጨማሪ ነው ከቀዶ ህክምናው በተጨማሪ በመድሃኒት ሊታከም ይችላል እንዲሁም ደግሞ ከቀዶ ህክምና ሳይደረግለት በመድሃኒት ሊታከም ይችላል ግን ግን መድሃኒት ብቻ ሰጠ ነው መድሃኒቶች አንድ ሰዋን ትርፋንጀት ብግነት ተጠቃ በመድሃኒት ብቻ መታከም ይችላል ብላችሁ ከደመደማችሁ ተመልሶ በትርፋንጀት በሽታ በሌላ ቀን ይጠቀባቸዋል በሌላ ጊዜ ተመልሶ በትርፋንጀት በሽታ ይጠቃል ወይም ደግሞ በትርፋንጀት ብግነት ተመልሶ ይመጣል ማለት ነው ስለዚህ በመድኃኒት ብቻ መታከም አማራጭ አይሆንም ሌላ ደግሞ የሚመስላቸው በመድኃኒት ብቻ እየታከመ ላይሻለው ይችላል ላይሻለው ይችላል ስለዚህ እንደዚህ ስለሚሆን የግድ የግድ ምን ያስፈልገዋል ኦፕሬሽን ያስፈልገዋል ኦፕሬሽን ያስፈልገዋል ስለዚህ በኦፕሬሽን ነው በኦፕሬሽን የተርፋንጀት ብግነቱ የተርፋንጀት ብግነቱ በኦፕሬሽን ተቆርጦ መውጣት አለበት እንደዛ ካልሆነ ግን ቅድም እንደነገርኳችሁ በኦፕሬሽን የማይታከም ከሆነ የትርፍ አንጀት ሂደቶችን ነግሬያቸዋለሁ። የትርፍ አንጀት ብግነት ሂደቶች መጀመሪያ የውላቸው የትርፍ አንጀት መቆጣት አይነት ባህሪዎችን ያሳያል። ከዛ በኋላ ምን ያደርጋል መሰላችሁ መግል ይይዛል። ትርፍ አንጀት ውስጥ ላይ መግል ይይዛል። መግል ከያዘ በኋላ ይበሰብሳል። ከበሰበሰ በኋላ ምን ይሆናል? ይፈነዳል። ይፈነዳና ሙሉ ወደ ሆዳችን ክፍል ይሰራጫል። ስለዚህ እንደዚህ አይነት የህመም ሂደት ሊኖረው ስለሚችል ከፈነዳ በኋላ እጅግ ለሕይወታችን አደገኛ የሆነ ለሕይወታችን አደገኛ እስከሞት ድረስም ሊያደርሰን ይችላል። እንግዲህ በ ትርፍ አንጀት የተጠቃ ሰው የመሞት እድሉ ከአንድ ፐርሰንት በታች ነው። ነገር ግን የመሞት እድሉን የምናፋጥነው እኛን ማለት ነው። ስለዚህ በዘገየን ቁጥር በዘገየን ቁጥር ቤት ውስጥ ባቆየነው ቁጥር የመሞት እድሉን እናፋጥነዋለን ማለት ነው። ስለዚህ በጊዜ ልየታ ከተደረገ በኋላ በጊዜ ቀዶ ህክምና መደረግ አለበት። ስለዚህ ቀዶ ህክምና ከተደረገ በኋላ መድኃኒት ቅድም እንደነገርኳቸው እንደ ሂደቱ ይለያያል። ቶሎ ከመጡ በአስራስድስት ሰዓት ውስጥ ከመጡ ወይም ደግሞ በስምንት ሰዓት ውስጥ ከመጡ እርሊ ነው የሚሆነው። ስለዚህ ህክምናውን ቀላል ያደርገዋል። ቶሎ ኦፕሬሽን ይሰራላቸዋል። 24 ሰዓት ቆይተው ወደ ቤታቸው ይሄዳሉ። ከዛ ውጭ ግን ከሀያ አራት ሰዓት በኋላ ከመጡ ግን ብዙ ጊዜ የመበስበስ አይነት ባህሪ አጋጥሟት፣ ከዛ በተጨማሪ ደግሞ የመፈንዳት አይነት ባህሪ አጋጥሟት ነው የሚመጡት። ስለዚህ እንደዚያ ሆነው ስለሚመጡ ምን ይከሰታል መሰላችሁ የህክምናው የመድኃኒት ህክምናው ከአምስት ቀን እስከ ሰባት ቀን ይረዝማል። ስለዚህ ተሎ የመምጣት ዋነኛ ጥቅሙ ይሄኛው ነው። ተሎ የመምጣት ዋነኛ ጥቅሙ ይሄኛው ነው። ሁለተኛ ደግሞ ተሎ ከመጣ በትንሽ ቀዶ ህክምና ይሰራል። በትንሽ ቀዶ ህክምና በቀኝ ታችኛው ክፍል ላይ ትንሽ ከ3 ሴንቲሜትር እስከ 5 ሴንቲሜትር ባለ ሳይዝ ኢንሲሽን ወይም ደግሞ ቀዶ ህክምና መሰራት ይችላል። ከዛ በተጨማሪ ደግሞ በላፓራስኮፒ ሰርጀሪ አንዳንዴ ኤክስፐርታይዝ የሆኑ ሰዎች ካሉ በላፓራስኮፒ ሰርጀሪም ይሰራል። ቶሎ ከመጣ ማለት ነው። ዘግይቶ ከመጣ ግን በስብሳና ፈንድታ ስለሚሆን በእንደዚህ በቀላል ህክምና ላይሰራ ይችላል። በትንሽ ቀዶ ህክምና መሰራት ያለበት ወደ ሌላ ከፍ ወዳለ ቀዶ ህክምና ይዳርጋል ማለት ነው። በትንሽ ቀዶ ህክምና የሚሰራው በጣም ብዙ

አላስፈላጊ ቀዶ ህክምና ያስደርጋል። ስለዚህ ውድ አድማጮች ምልክቶቹን በስርዓት ያዙልኝ፣ የህክምና አማራጮቹን በስርዓት ያዙልኝ። እንደዚህ አይነት ተመሳሳይ ምልክት ሊያመጡ የሚችሉ ሌሎችም እንደሚኖሩ ተገንዝባችሁ፣ ነገር ግን በተለይ የትርፍ አንጀት ብግነት ምን አይነት ምልክቶችን ያሳያል የሚለውን ያዙ እና ከዛ እንደዚህ አይነት ኬዝ በሰፈር ስታገኘው፣ እህት ወንድም ላይ ሲከሰት፣ እናት አባት ላይ ሲከሰት፣ ልጆቻችሁ ላይ ሲከሰት፣ እንደዚህ አይነት ምልክቶች ሰዎች እንግዲህ የትርፍ አንጀት ብግነት ምልክቶች ናቸው ብላችሁ ቶሎ ወደ ሆስፒታል ይዛችሁ መምጣት አለባችሁ። በተለይ የቀዶ ህክምና ባለሙያ ወዳለበት ሆስፒታል ይዛችሁ መጣችሁ ቶሎ ህክምናውን እንዲያደርጉ መክራችኋለሁ። ለዚህ ቻናል እንግዲህ አዲስ የሆናቸው ሰዎች የተለመደ ትብብራችሁን ሰብስክራይብ አድርጉ፣ ላይክ እና ሸር ኮመንት አድርጎልኝ። መወያየት አለብን ብላችሁ የምትመርጡትን እርስ ከስር ኮመንት ላይ አስቀምጡልኝ፣ ዲስከስ እናደርጋለን። አብራቸው ይሁን ቤተሰብ ሁኑ። አመሰግናለሁ። ዶክተር እልነኝ